ሰው ለምን ብር ከሌለው ሞራሉ ይወድቃል? ብር እንዴት ነው ከሰው ጋር የተዋሃደው? መቼና እንዴት ወጪ ማውጣት ይኖርብናል? ነጋዴዎች እንዴት ደንበኞችን ይሸውዳሉ? ስለ ገንዘብ ማንም የማይነግራችሁ ምስጢሮች። ገንዘብ እንዴት በሰው ውስጥ ሊሰርጽ ቻለ? ገንዘብ እንዴት የሰውን ስነ ልቦና አስሮ እንደያዘ ለመረዳት የፓቭሎቭን ውሻ ማንሳት ተገቢነት አለው። ፓቭሎቭ የሚባል ሰው ለውሻው ዘውትር ስጋ ይሰጠዋል። ውሻውም ይበላል። ቀጥሎ ለጥቂት ወራት ይህንን ካደረገ በኋላ በቀጣይ ወራት ደግሞ ስጋውን ከሰጠው በኋላ ቃጭል ያቃጭላል። ቀጥሎም ባለው አንድ ወር ደግሞ ሁሌ ስጋ ለውሻው ሲሰጠው ውሻው ስጋው እየበላ ቃጭሉን ያቃጭላል። ይህንን ሲያደርግ ቆይቶ ቀጥሎ ባሉት ቀናት ደግሞ ከስጋው በፊት ቃጭሉን ያቃጭል ጀመረ። ይህንን ለወር ተገበረው። ከዚህ በኋላ የቃጭሉ ድምፅ አሰምቶ መጀመሪያ ስጋውን የሚሰጥበት ጊዜ አዘገየው። በዚህ ጊዜ ውሻው ለሐጩን አዝረከረከ። ይህም ባየ ጊዜ ፓቭሎቭ ተገረመ። ይህ ማለት ውሻው ከቃጭሉ ድምፅ በኋላ ስጋው እንደሚከተል እንደሚመጣም አውቋል ማለት ነው ለሰውም ገንዘብ ልክ እንደ ቃጭሉ ነው ውሻው ቃጭሉን እንደማይበላ ሁላ ሰውም ብርን አይበላውም ግን ከብር ቀጥሎ ቢፈልግ ምግብ ቢፈልግ ጉዞ ቢፈልግ ግብዣ ቢፈልግ ልብስ እየፈለገ ደስ የሚያሰኘውን ነገር እንደሚመጣ ያውቃል ታዲያ በውሻ ደውልና በሰው ብር መሃል ትንሽ ልዩነት አለ ምም ውሻው የቃጭሉን ድምፅ ቀጥታ ከአንድና አንድ ነገር ጋራ ብቻ ነው ያገናኘው

ሰው ደግሞ ብርን ከብዙ ነገሮች ጋር ነው ያገናኘው። ለምሳሌ ከምግብ ጋራ፣ ከልብስ ጋራ፣ ከመጠጥ ጋራ፣ ከእሱስ ጋራ እንዲሁም ማድረግ የሚችላቸው ነገሮች ጋራ ሁሉ። ይህ ነው ብርን የበለጠ ጉልበት እንዲያገኝ ያደረገው። ከአንድ ነገር ጋር ብቻ የተቆራኘ ቢሆን በዚህ ደረጃ ሰዎች ዋጋ ባልከፈሉለት፣ ሁሉም የሚፈልገውን ብቻ ዋጋ በከፈለ ነበረ። እንበልና በብር ምግብ ብቻ ቢሆን ኖሮ የምንገዛው ጎተራው እህል የጠገበ ቤት መስራት የሚፈልግ ሰው ሌላ ነበር የሚፈልገው። ይህ ነው ብርን የበለጠ አቅም እንዲኖረው ያደረገው። ብር የብዙ ነገሮች ቀስቃሽ ነው። ይህ ታዲያ እኛ አዋቂዎች እንጂ በዚህ አይነት መልኩ የምንረዳው፣ ከተወለዱ አንድና ሁለት ዓመት የሆናቸው ሕጻናት ፍጹም ብር ምን እንደሆነ አያውቁትም። ለምን? ልክ እንደ ፓብሎ ውሻ ከቃጭሉ ስጋው ተከትሎ ጋር እንደተለማመደው ከብር ጋር የነዚህ ጨቅላ አእምሮ አላለማመዱትምና ነው ሳይረዱት የቀሩበት ምክንያት። ብዙ ሰዎች ገንዘብ መጠቀሚያ እንደሆነ ውስጣቸው በመርሳ ቱ በሌላ ቋንቋ የሁሉም ፍላጎቶች መሟያ ጅማሮ ወይም ደግሞ ኪዩ እንደሆነ በመርሳት የመጨረሻ ግባቸው አድርገው ይረዱታል። ከዚህ በመነሳት በጥብቅ ስሜት ይቆራኙታል። በዚህም ወጪ ሲወጣ ደስ አይላቸውም ወይም ደግሞ ሲያወጡ ስሜታዊ ይሆናሉ። ለምሳሌ ደስ ባላቸው ጊዜ ብቻን ብር ማውጣት ይፈልጋሉ ወይም ያወጣሉ። ይህ ደግሞ በጣም ጥሩ ካልሆኑ ልማዶች ውስጥ የሚመደብና ውጤቱም የማያምር ነው። ይህ ማለት ሰው ደስ ሲለው መስጠት፣ መጋበዝ፣ ማድረግ ይወዳል እንበል። ይህ የደስታ ስሜት ደግሞ ሲጠፋ ወይም ደግሞ ሲወርድ፣ ያ ሰው ምነው ባላደረግኩ ብሎ ነው የሚጸጸተው፣ ጸጸት ውስጥ የሚገባው። ሰዎች ሁልጊዜ እቃ ገዝተው በዛ በገዙበት እቃ መጠቀም የሚያስጠላቸው እቃው የገዙበት ስሜት ደስ ያላቸው ጊዜ ላይ ሆነው ነው። ይህ የደስታ ስሜት ይጠፋል፣ ከገዙት እቃ ግን አለ። ስለዚህ እቃው ያስጠላቸዋል፣ ምነው ባልገዛሁት ይላሉ። አሊያም አስጠልቷቸው ለሌላ ይሰጣሉ፣ ወይም ደግሞ ከእቃው ማግኘት ያለባቸውን ግልጋሎት በአግባቡ ሳያገኙ ይቀራሉ። ሌላ ምሳሌ እናንሳ። የሰዎችን ልብ የሚሰብር ምሳሌ እናንሳ። ሰዎች ደስ ሲላቸው፣ የደስታ ስሜት ሲሰማቸው፣ ለምሳሌ ምግብ በልተው፣ መጠጥ ጠጥተው፣ ወይም ሻወር ወስደው ነቃ ነቃ ያሉ መስሏቸው ደስ በተሰኙበት ስሜት ለሌሎቹ ውለታ ይውላሉ። ታዲያ ይህ የደስታ ስሜት የሚጠፋና ጊዜውም አልፎ በተራቸው ከዛ ካደረጉለት ሰው መልሰው እንዲደረግላቸው ይጠብቃሉ። እነሱ የሚጠብቁት ያን ያወጡትን ወጪ የሚስተካከል መልስና በዛ ባወጡት ጊዜ የነበረውን ደስታም ጭምር ነው። አይናገሩት አይወቁት እንጂ ውስጣቸው፣ አእምሯቸው ግን ያየዋሉት ውለታ ተመልሶ በዛ ልክ ያኔ ለዛ ሰው ውለታ ሲውሉ ደስ እንዲላቸው ይጠብቃሉ። ይህ እንግዲህ በደስታ ስሜት ላይ ሆኖ ያኔ ያወጡትን ወጪ በብር በገንዘብ ነው የሚተምኑት። ዛሬ ላይ ሁሉም ነገር ሁሉም ማለት ይቻላል በብር በገንዘብ ነው የሚተመነው፣ ጊዜም ጭምር ሳይቀር ወደ ብር ተቀይሯል። ስለዚህ ከላይ የተመለከትነው አይነት ችግር እንዳይፈጠር የውስጥ ስብራትን ለማስቀረት ሰው ፍጹም ደስ ሲለው ገንዘብን ማውጣት የለበትም። ይህን የሚያደርግ ከሆነ ተደጋጋሚ ልማድ ይሆንና ያ የደስታ ስሜት ሲቀዘቅዝ ወደ ጸጸት ነው የሚያመራው። ሰው ደስ ሲለው የሚያወጣው ወጪ እንዲደጋገምን ይገፋፈዋል። ለዚህ ነው ሰው አንድ ግዢ ከፈጸመ ውስጡ ማድረግ እችላለሁ ብሎ ደስ እንደተሰኘ ከተረዱ በኋላ ነጋዴዎች ሌላስ የምትፈልገው ነገር አለ፣ ጫማ ከገዛ ሱሪ አትፈልግም፣ ይህም ምርጥ ሰሞኑን የገባ ሱሪ ነው እያሉ ያንን ሰው መግዛት ያልፈለገውን ሁላ የሚሸጡለት። ቤት ደርሶ ያ ሰው የገዛቸውን ግዢዎች ሲመለከት ምን ሆኜ ነው ይህን የገዛሁት ብሎ ይጸጽታል። ይህ የሆነው በደስታ ስሜት ውስጥ ተኩኖ ደግሞ ደጋግሞ በተደረገ ግዢ ነው። በነገራችን ላይ ሰዎች ግዢ ሲፈጽሙ ደስ በሚል ስሜት ይዋጣሉ። በውስጣቸውም እችላለሁ ፍላጎቴን ማሳካት እችላለሁ የሚል በራስ መተማመንም እንዲሰማቸው ያደርጋል። ታዲያ ይህ የደስታ ስሜት ወዲያው ይቀዘቅዛል። በዚህ ጊዜ ያ ሰው ያ የደስታ ስሜት መልሶ ለማምጣት በማሰብ ሌላ ግዢ ይፈጽማል። ከዚህ በመነሳት ነው ሰዎች ብርም በገንዘብ ሳይኖራቸው ምንም ማድረግ የማይችሉ ያህል ውስጣቸው ተነሳሽነት የሚያጣው። ምንም ሞራሉ የላቸውም። ልክ የወጣ ማልባ የሆነች ያህል ይሰማቸዋል። ይህ ስሜት ደግሞ አግኝተው ባጡ ሰዎች ላይ በጣም ተጋኖ ይስተዋላል። ራሳቸውን እስከ ማጥፋት የሚደርሱትም እንደዚህ አይነት ሰዎች ናቸው። ከዚህ በደስታ ስሜት በተቃራኒ ሆነው ደግሞ ፍጹም አስበው በጥበብ ገንዘባቸውን ለሚፈልጉት ዓላማ በማዋል የተካኑ ሰዎች ደግሞ አሉ፣ ሀብታሞች ይባላሉ። እነዚህ ሰዎች ሲወለዱ አይደለም የብር ወይም ደግሞ የገንዘብ እውቀት ኖሯቸው የተወለዱት። ብርንማ እንደ ውሻው ቃጭል መላመድ ሰው ካደገ በኋላ ነው። ብዙ ጊዜ ስራ በመስራት በሚጀምርበት የዕድሜ ክልል ውስጥ ነው በአግባቡ መጠቀም የሚለምደው። ይህ ማለት ማንም ሰው ብርን ገንዘብን በአግባቡ መጠቀም ለምዶ ካለበት ችግር መውጣት ይችላል ማለት ነው። በአንድ ወቅት በጣም አባካኝ፣ ያለ ምክንያት ውስጡን ደስ ስለሚያሰኘው ብቻ እንደ ልቡ እያወጣ መኖር የለመደ ሰው እኔማ ይህን አባካኝነት ተፈጥሮ ነው ብሎ እስከ ማሰብም፣ እንደ ሌላ ሀብታም ሆኖ ተጽዕኖ መፍጠር ፍጹም ሳያልም ኖሮ ያልፋል። እውነታው ግን ብርን ስንጠቀም መጠቀሚያ መሆኑን በመረዳት ፍጹም ደስ አለመሰኘትና ውስጥንም ማለማመድ ነው። በሌላ በኩል ደግሞ ብርን በአንድ ነገር ጋር ብቻ ብናገናኘው ፍጹም ሌሎች እልፍ አላፍ በብር ማድረግ የምንችላቸውን ነገሮች እንረሳቸዋለን። ብርን ከአንድ ነገር ጋር ብቻ ማገናኘት አደገኛ ነው። እንበልና ሁልጊዜ ዘወትር በቀን በቀን መጠጥ የሚጠጣ ሰው ለእሱ ገንዘብ ማለት መጠጥ ቢራ ነው። ሁሌ እሱ ብር ባገኘው ቁጥር ቢራ እየጠጣ ነው ደስ ብሎት የሚያድረው። ታዲያ ብር ሲያገኝ ይህ ሰው ወደ ተሻለ ከፍታ ከፍ ማለት ነው የሚፈልገው፣ ምናልባትም ከቢራ አልፎ ውስኪ መጠጣት መጀመር ነው ዓላማው። ይህ ማለት ውስጡ ብርን ከአንድ ደስታ አምጪ ጋር ውስጡ አቁራኝቶታል ማለት ነው። ያቺ የፓቭሎቭ ውሻ በቤተ ክርስቲያን ደጅ እያለፈች ቃጭል ብትሰማ ስጋ ሊሰጡኝ ነው ብላ በማሰብ የቃጭልን ድምፅ ከስጋው ጋር ብቻ እንዳገናኘችው ይህም ሰካራም ብርን ከአልኮል ጋራ ብቻ ነው የሚያገናኘው ማለት ነው። ይህ ደግሞ የገንዘብን አቅም መግዛት ውሱን ያደርገዋል። መንግስትም ገንዘብን የፈጠረው ውሱን ሳያደርግ ሰው ለደስታው ብሎ ከደስታው ጋር አገናኝቶ ገንዘብን ለአንድ ዓላማ ማዋል ሲጀምር ገንዘብ ይገዘዋል፣ ገንዘብ ገዥም ይሆናል። ሰውየው ሳይሆን ገንዘብ የሚገዛው ገንዘቡ ነው ሰውየውን የሚገዛው። ጤና እያጣ ሰው ገንዘብ ማከማቸትስ ተገቢ ነው ትላላችሁ? ለዛሬ ስለ ገንዘብ ያዘጋጀው እስካሁኑ ይመስላል። አንኳር ሚዲያዎች ነን። ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ፣ አሜን።